ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ በቡታጅራ ከተማ በተካሄደው ክልል አቀፍ የውይይት መድረክ ላይ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር፣ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱን ጨምሮ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ ዶክተር አባስ መሐመድ በየደረጃ ያሉ የአመራር አካላትና ከክልሉ ሁሉም መዋቅሮች የተወከሉ የንግዱ ማህበረሰብ አካላት ተሳታፊ ሆነዋል። የውይይት መድረኩን በንግግር የከፈቱት የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ አገሪቱ ትክክለኛ ብልጽግና ለማረጋገጥ እየሰራች ስለመሆኑ አንስተዋል። በዚህም ተጨባጭ ውጤት ለማስመዝገብ ከንግዱ ማህበረሰብ ጋር ተቀራርበው መስራት አስፈላጊ ነው ብለዋል። ሀገራችን ኢትዮጵያ የምትበለጽግም ከሆነ የንግዱ ማህበረሰብ ሚና እጅግ በጣም ከፍተኛ ነው። ብልጽግናን ከንግዱ ማህበረሰብ ውጭ ለማሳካት የሚታሰብ አይደለም። የአገሪቱ ኢኮኖሚ ማለት ባለሀብቱ ነው። የአገሪቱ ኢኮኖሚ ማለት ነጋዴው ነው። ከለውጥ ወዲህ ባሉ ሰባት ዓመታት በሀገሪቱ በሁሉም መስክ ተጨባጭ የሆኑ ለውጦች መታየታቸውን የተናገሩት ምክትል ርዕሰ መስተዳድሩ እነዚህን ስኬቶች በማስታወስ ለቀጣይ ስኬት በጋራ መቆም እንደሚገባ ማስገንዝበዋል። ባለፉት ሰባት ዓመታት ኢትዮጵያ ያስመዘገበችው ስኬት ምንድን ነው የሚለውን ደግሞ ደጋግሞ መመካከር ያስፈልጋል ማለት ነው። ሁለተኛው ትልልቅ ስኬቶች ኢትዮጵያ የተጎናጸፈች ቢሆንም ያስመዘገበች ቢሆንም ያለፈችባቸው ፈተናዎች አሉ። ኢትዮጵያ ካሰበችው አላማ ሊያስተጓጉሏት የሚፈልግ ወይም የሚሞክር ትልልቅ ፈተናዎች ከውስጥም ከውጭም ተዳርገውባት እነዛን ፈተናዎች እያለፈች መጥታለች። አሁንም ቢሆን ከሁሉም ፈተና ተሻግረናል ማለት አንችልም። ስለዚህ እነዚህን ፈተናዎች አውቀን፣ እነዚህን ፈተናዎች በደንብ ተገንዝበን፣ ተጋግዘን እንደለመድነው ፈተናዎችን አልፈን ስኬት ማስመዝገባችንን ማስቀጠል ያስፈልጋል ማለት ነው። ምክትል ርዕሰ መስተዳድሩ አክሎም ከንግዱ ማህበረሰብ ጋር ውይይት ማድረግ ያስፈለገበትን አላማም አብራርተዋል። ባለፉት ሰባት ዓመታት ምን ስኬት እንደ ኢትዮጵያ ተመዘግበ ምን አይነት ፈተናዎች ገጥመውን ተሻገርን አሁንም ያልተሻገርናቸው ፈተናዎች ምንድናቸው? የንግዱ ማህበረሰብ ሚና ምንድን ነው፣ ወደፊት ለምናደርገው ጉዞ ፈተናን ለመሻገር የንግዱ ማህበረሰብ ሚና ምንድን ነው የሚለውን በደንብ መነጋገር መቻል አለብን ማለት ነው። ከዛ ባሻገር ክልላችን በተለይ በኢትዮጵያ ደረጃ ትልቁን ድርሻ ሚዝ የንግድ ማህበረሰብ ያለበት ነው። ከክልሉ ውጭም በአገር ደረጃም በተለያዩ አካባቢዎች አዲስ አበባን ጨምሮ ትልቅ ሚና እየተጫወተ ያለ ባላብት የመነጨበት ክልል ነው። ስለዚህ ክልላችንን በአገር ደረጃ ትልልቅ ትሩፋቶችን ማሳካት የቻለ የንግዱ ማህበረሰብ ክልላችንን ደግሞ ሞዴል ማድረግ ይጠበቅበታል። የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው በበኩላቸው ማዕከላዊ ኢትዮጵያ ከክልሉ አልፎ በሀገር አቀፍ ደረጃ ስኬታማ የንግድ ስራን ያከናወኑ ነጋዴዎች መፍለቂያ ክልል መሆኑን ተናግረዋል። በክልሉ የሚገኙ የንግዱን ማህበረሰብ የቴክኖሎጂ ተጠቃሚ ለማድረግ በተያዘው በጀት ዓመት በተከናወነው ተግባር ውጤት መመዝገቡንም አስረድተዋል። ክልላችን ሲመሰረት በክልላችን የሚገኘው የንግድ ዘርፍ ወይ ደግሞ የንግዱ ማህበረሰብ ዘመናዊ ኦንላይን የሚጠቀም የህብረተሰብ የንግዱ ህብረተሰብ ክፍል 42 ሺህ ከነበረበት በዘንድሮ ዓመት በአንድ ዓመት ከሰባት ወር ብቻ ወደ 72 ሺህ የንግዱ ዘርፍ ወይ የንግዱ ማህበረሰብ በዘመናዊ በኦንላይን የንግድ ስርዓት የሚመራበትን ስርዓት መፍጠር የቻለበት ነው። ከዚህ ባለፈም በዘንድሮ ዓመት የገቢ ግብርን ወደ 20 ቢሊዮን ብር ለመሰብሰብ መታቀዱን እና ባለፉት ዘጠኝ ወራት ከ14 ቢሊዮን ብር በላይ ማሳካት ስለመቻሉም አቶ ዳንኤል ጠቅሰዋል። በ2015 ዓ.ም ላይ አጠቃላይ ከንግዱ ከገቢ ግብር የሚገኘውን በክልላችን 8 ቢሊየን ብር ብቻ የሆነውን የገቢ ግብር በዘንድሮ በ2017 ዓመት 20 ቢሊየን ለማድረስ ግብ ጥለን የተንቀሳቀስን ሲሆን በዘጠኝ ወር አፈጻጸማችን ብቻ ከ14 ቢሊየን በላይ መሰብሰብ የቻልንበትና ክልሉን በተጨባጭ የለውጥ ጎዳና ላይ እየመረን መሆኑን ማሳያ የሆኑ ተግባራት ናቸው። የኑሮ ውድነትን ለማረጋጋት በመንግስት የሚደጉሙ መሰረታዊ ሸቀጦችን በዝቅተኛ የኑሮ ደረጃ ላይ ለሚገኘው የክልሉ ነዋሪ ማቅረብ ስለመቻሉም አብራርተዋል። በሌላ በኩል የሰንበት ገበያዎችን በሁሉም አካባቢዎች በማቋቋም ውጤታማ ተግባራት ስለመከናወናቸውም ተናግረዋል። በክልላችን አሁን ባለው ነባሪያ ሁኔታ ከ143 በላይ የሰንበት ገበያዎችን ማቋቋም ችለናል። ከነዚህ ከአንድ መቶ 43 የሰንበት ገበያዎች ውስጥ 43 ፐርሰንት የሚጠጋው በክቡር ዶክተር እንደ ሻውጣ ሰው ኢኒሽቲቭ ወይ ደግሞ መነሻ ሀሳብ ከሰንበት እስከ ሰንበት እንዲሆኑ በተቀመጠው አቅጣጫ መሰረት 43 ፐርሰንቱን የሰንበት ገበያዎችን ከሰንበት እስከ ሰንበት ማድረግ ተችሏል። ይሄ ብቻ አይደለም። ሰንበት ገበያዎቻችን ዘመናዊ እንዲሆኑ ሰንበት ገበያዎቻችን። አምራቹና ሸማቹ በቀጥታ እንዲገናኝ በሁሉም የዞን እና የልዩ ወረዳ ከተሞቻችን ላይ ዘመናዊ የሆነ የሰንበት ገበያ ለመገንባት ጥናቱ አልቆ የውል ስምምነት ተፈራርሞ በዘንድሮ ዓመት በስድስት ከተሞች ላይ በዘመናዊ መልኩ ከሰንበት እስከ ሰንበት ገበያዎችን ለመገንባት ቅድመ ዝግጅት መጨረስ ወይ ደግሞ ቅድመ ዝግጅቱን ማጠናቀቃችንን በዚህ አጋጣሚ መግለጽ እፈልጋለሁ። በውይይት መድረኩ የብልጽግና ጉዞአችንና የንግዱ ማህበረሰብ ሚና የሚል መነሻ ጽሁፍ በንግድና ገበያ ልማት ቢሮ ኃላፊው አቶ ዳንኤል ዳምጦ የቀረበ ሲሆን ሰፊ የሆነ ውይይትም ተካሂዶበታል።